ምቀኛ ከጎረቤት አይጠፋም የሚባል እውነት አባባል ነው ማለት ነው። ይህ አልጫ ወንድ ማለት ነው። በመጀመሪያ ደረጃ ማለት ነው የሩታና የአብርሽ ስም ከመጥራት በፊት እስቲ የለበስከውን ሱሪ በስነ ስርዓት ስፋ ማለት ነው። ሲቀጥል በአብርሽ እና በሩታ ስም እኮ ነው እናንተን ያወቅናቸው ማለት ነው። እናንተ የፈመሳችሁት ማለት ነው። ሩታ አብርሽ ባይኖሩ ማለት ነው እናንተ ያላችሁበት አይታወቅም ነበር። ዛሬ ግን ከመሬት ተነስተህ እውነት እሷ ጋ አለ እንዴ? እውነትና እሷ ጋ ካለ ማለት ነው ለምን አታገባትም? አግባት ባለ ትዳርም ከሆንክ ደርባት ማለት ነው። ምክንያቱም አንተ የምታስተምረን ነገር እንደዚህ ነው ማለት ነው። ባለ ትዳር ሆኖ በትዳር ላይ መደረብ ነው እኮ እያስተመርከን ያለን ማለት ነው። በቃ እውነተኛው ነገር ካላት አግባት። ከዛም ደግሞ ኑ አብራቸው አሪፍ ቪዲዮ ስሩ፣ እኛ የምናበረታታቸዋለን ማለት ነው። እና መልካምነት ማለት ይሄ ነው እንጂ በሩታ ባብረሽ ህይወት እየመጣች እየተጫወተች እውነት አንቺ ጋነ አለ ብላ መናገር አትችልም ማለት ነው። ሲቀጥል ማን ያውቃችኋል እናንተ ማለት ነው። እድሜ ለሀይሚ ለጋርሺ ልጆች ማለት ነው። በእነሱ ናቸው የፈመሳችሁት ማለት ነው። እነሱ ባይኖሩም ማለት ነው የትም አታወቁም። እናውቃለን እኮ ሩታ ናት ለዚህ ደረጃ ያደረሰቻችሁ አይደል ማለት ነው። ነውር አይደለም እንዲህ አብረሽ፣ ማለት እኮ ወንድምህ ነው ሩታ ማለት ደግሞ እህትህ ናት ማለት ነው። እቺ ልጅ እንኳን ነጺህ ብታጠፋ እንኳን አጥፍተሻል፣ ተመለሺ። እንደዚህ ነገር አያዋጣም። በውስጥ መስመር እንጨረስ ማለት ስትፈልግ ቀን በቀን ፈቶ እየበሰታችሁ ማለት ነው፣ አንተና ብሩኬ ተብዬ ህዘ ጓደኛ ማለት ነው። የምትመጡበት ነገር እኮ ነው ግራ የሚገባኛ። አግባት አግባት፣ በቃ ማግባት ነው የሚሻለው። መልካም ከሆናችሁ እናንተ ጥሩ ጀግና ወንድ ከሆናችሁ አግብታችሁ በቃ፣ አብረሽ ባለትዳር ነው። ሩታ ባለትዳር ናት። በቃ ያለፈ ነገር አልፈዋል። የፈሰሰ ውሃ አይነሳም። ስለዚህ ያንቺን ህይወት እኛ እንመራለን ብላችሁ ለምን አታገቧትም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ እያላችሁበት፣ ሰላማችሁ ብዙ ዝትረፍረፍ ይበለልን። ይህንን ቪዲዮ ከወደዳት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እና ይሄ ዝፍት የሆነ ልጅ ማለት ነው አይታችሁታል። ከትላንትና ወደ ውስጥ ያደርገውን እውነት እሷ ጋ ነው ያለው። እናንተ እውነት እሷ ጋ ካለ ለምን አያገባትም? እውነት ያግባት። እኔ አግብቷት ቢመጣ ማለት ነው እውነት አበረታታዋለሁ። ባለኝ ስልክ ሰብስክራይብ ያደረገዋለሁ ሼር ማረግለታለሁ። ይሄው በእናንተ ቃል ገባለሁ። ግን እንደዚህ ጀግንነት የላቸውም ማለት ነው ወንዶች። ማናቸው የሚሆን በሩታና በአብረሽ ላይ ያፋቸው ይከፍታሉ። በነገራችን ላይ እኮ አብረሽና ሩታ ማለት እንደናንተ እየወጡ የሰውን ስጋ እየበሉ የሰውን ስጋ እየቧጨቁ አይደለም። አብረሽ እናቀዋለን ከልጅነቱ ማለት ነው። እኔ የማረሳው ነገር ከተሚጋ ፍራሽ ሲሰከም ትራስ ሲሸከም እንደ ወንድ ልጅ እንኳን ወጥቶ ቲክቶክ ማይጨፍር ቀድመ ያቅ እና ለዚህ ደረጃ የደረሰው በመስራቱና በመጠንከሩ ነው። ጠንካራ ልጅ ስለሆነ ነው። ከእሱ ጀርባ ደግሞ ጠንካራ የሆነች ሴት፣ ጎበዝ ሴት፣ ምንም ነገር ማይበግራት፣ በቃ ምንም ወሬ ማይሰብራት ሴት ስላሉ ነው። ሁለቱም አንድ ላይ ስለተገጣጥመው ደክመው ለፍተው፣ ለዚህ ጥረው ለዚህ ደረጃ የደረሱት ማለት ነው። ለምን እንዳብርሽና እንደሩ ታሰሩ እናንተ? ከሰራ ሰው ማንኛውም ሰው ይለወጣል ማለት ነው። ምክንያቱ ከየት አምጥታችሁ ትለወጣላችሁ እናንተ? እዛ ቡታጀራ የፈላ ቡና ማለት ነው። ማን ይጠጣላችሁ ማለት ነው። እንደዚህ ከረከሱ ሴቶች ጋር ከቂጥቂጣቸው በቃ አይዲያ ይሆኑኛል፣ እፈምሳለሁ እያላቸው ነገር እየለቀማችሁ በየጊዜ እያመጣችሁ ማለት ነው። በጣም ይደብራባችኋል፣ ያስጠላል። እንደ ወንድ ቆንጠፍ ብላችሁ በቃ ስራችሁን ስራችሁ ሰርታችሁ ለመለወጥ ሞክሩ ማለት ነው። እድሜ ለሩጥ አብረሽ እንግዲህ ዛሬ ስማቸውን ወጥታችሁ ብታጠፉን ብታሰድቧቸውን ፈጧቸውን ብታዘቀዝቋቸውን፣ ግን አንድ ቀን ደግሞ የአብርሽና የሩታ ግፍ ይዛችኋል። እውነቴ ነው ምላቸው። ጊዜው ይጨርሳል እንጂ እኮ ሁሉም ነገር በተራው ይወጣል ማለት ነው። ማይወጣ ነገር ምን ነገር የለም። ተደብቃ የምትቀር ነገር አንድችም ነገር የለም። ጊዜ ይጨርሳል እንጂ ማለት ነው። እና ዛሬ አብርሽና ሮታ ተለውጠው በቃ ተቀይረው፣ ምን ነው ከዚህ በፊት አብርሽን ስትንቁት ስትሰድቡት እየነበራችሁ ማለት ነው። ዛሬ አብርሽ ከእናንተ ከማናችሁ እውነት ቁጣጀራዎች ምን ታደረጋላችሁ? እናንተ እንደ አብርሽ ታሰራላችሁ? አታሰሩም እኮ አይደለም፣ እንደ አብርሽ እንደ ሩታ ልታሰሩ ማለት ነው። ዩቱባችሁ ስትገቡ እናንተ ለምናችሁ ነው ሰብስክራይብ የምታደርጉት ማለት ነው። እኛ የሚገርመኝ ነገር እውነቴ ነው ሙላችሁ። እኛ የመዳም ቅመም እናንተን አሳድገን ከፍ አድርገን ትልቅ ደረጃ አድርሰን ማለት ነው፣ ለእኛ የማይገባን ነገር ስታመጡ ነው የሚገርመኝ። አሁን አንተ ማለት ለእሷ ቀን ተሀታል አልቀና ሀትም እኮ ጎዳሃት እንጂ እንደው እንደ ህትህ ብታያት እንደ እናትህ ብታያት እና ሴት ልጅ ማለት ሁሉ ነገር ናት። እናት ናት፣ እህት ናት፣ በቃ ሁሉም ነገር ስለሆነች እንደዛ ብታስብላት ኖሮ እውነት ሰው ማንም እንዲጠፋ ሰው ማንም ሚዲያ ላይ እንድትወራ ፈቷንም እንድትዘቀዘቅ አታረጓትም ነበር። የማንኛውም የስንት ጊዜ የቆየ ቪዲዮ እየለቀማችሁ ማለት ነው። አብርሽና ሩታ ከሆነ ለምደውታል። ትላንትናም ብሎ አሉ እኮ አብርሽ የስድብ ሟት አሳልፍ ያለው ብዙ ነገር አሳልፍ ለዚህ ደረጃ ስለደረስኩኝ ቦታ አይሰጠኝም። ደግሞ ትላንትና አብርሽ መልስ ሰጥቷል ማለት ነው። ወንድ ልጅ እንደ ሴት ኮሜንት እየጻፍክ ማለት ነው ሴታ ሴት ሁላ በአሁኑ ሰዓት እውነቴን ነው የምላችሁ ከወንድ ሴት ትሻላለች፣ ሴትና ጀግና ማለት ነው። ምክንያቱም ሴት ማለት ስንት ነገር ታስተዳድራለች። ስንት ነገር ቀዳዳ ትዘጋለች ማለት ነው። ይሄ ወንድ በቃ ወይኔ እንደው የወንድ ነገር በአንዳንድ እንደዚህ በእንደዚህ አይነት ባልጫ ወንዶች የመጣ ሁሉም ወንድ ይሰደባል ማለት ነው። እና ተከብረህ ብትቀመጥ በጣም አሪፍ ነው ማለት ነው። በቃ ወተህ ይቅር ተጠይቅ አይም ደግሞ እቺ ልጅ ተጎታብኛለች በጣም ውስጣ፣ ተጎታ ካላት አግባት? አግባትና ውለዱ። ደግሞ ልጅ አላት እያሉ ነው አብራችሁ አሳድጉት ማለት ነው። እውነቴ ነው ሙላችሁ። እኔ ኮሚንት አይቻለሁ እኔ ቤት ማለት ነው አንድ እህቴ ልጅ አላትም እየተባለ ነው ብላኛለች ማለት ነው። እና ልጃችሁን አብራችሁ አሳድጉ፣ ያንተም ከሆነ የሌላም ሰው ከሆነ ማለት ነው። እዚህ አብረሽና ሩታ ላይ እየመጣችሁ ማለት ነው አስተካክላችሁ እያንዳንዳችሁ ሱሪያችሁ ማት ለብሱ፣ ወንዶች ጫማችሁ ማታስሩ። በቃ በሩታና በአብረሽ ላይ በህይወታቸው ላይ አትጫወቱ። እና እነዚህ ልጆች ምን ያርጉ? እና አብረሽ እንደ ሩታ ቢሆን ወይኔ አገር ሁሉ መልካም ቢሆን እና እናንተም ደግሞ እንደ አብርሽ እና እንደ ሩታ ጀስት ብታሰሩ ኖሮ እኛ ማረብ ሀገር ቁጭ አንለም ማለት ነው። ሀገራችን ገብተን በእናንተ ምንፈምስ ነበረ። ነገር ግን አትረቦማ እንደዚህ አይነት ነገር የላችሁ በቃ ለስሙ ዩቱብ ትከፍታላችሁ። አንዴ ብሩኬን ትጠራላችሁ፣ አንዴ ካይሚን ትጠራላችሁ፣ ሙቤ ትጠራለ። ስንት ልቀምቃም ያንተ ቤት ማለት ነው። ስንት ዩቱበር ነው ያየሁት ማለት ነው። እና ሀሰን ሳይቀሩ ነው ያሉ። በራስህ ማትተማመን ማለት ነው። የራስህ አይዲያ የሌለህ ወንድ ማለት ነው። እና ዛሬ እውነት ዋነው። እውነቷ ከሆነ በቃ ምንም ማድረግ አይቻልም። አለፈ ያለፈ ነገር ነው። እውነቷ አሁን የተጎዳ ልቦ ማለት ነው። የተሰበረ ልቦ አንተ ጠግናት ማለት ነው። ቡታጀራ ላይ ስጋ የለም እንዲህ አይቻለሁ። ባለፈ አብር ስጋ ሲበላ ማለት ነው እና ያን ስጋ እየገዛት ማለት ነው፣ በየጊዜ ጠግናት ማለት ነው። በአብረሽ እና በሩታ ህይወት አይደለም ጠግናት ማለት ነው። ወንድ ከሆንክ በቃ እንደዛ ነው። ለሴት ልጅ አንድ ወንድ ካዘነ ካሳዘነችው በቃ እንደዚህ የሚጠግናት ነገር በቃ ደስተኛ የሚያረጋት ነገር ነው የሚሰጠው ማለት ነው። ምን ያርጋት አብረሽ ማለት ነው። በቃ አብረሽ መልስ ሰጥቷታል። አልፈልጋትም የልጆች እናት ህይወቴ ደስታ ይሮታናት ብለዋል። እና ተለቃቁት እናንተ ምን ነው እንደዚህ፣ በሀገራችሁ ልጅ፣ በሰፈራችሁ ልጅ አብራችሁ በልታችሁ አብራችሁ ጠጥታችሁ ለምን ትመቃኛ ናችሁ? እንደውም እኮ እንኳን ደስ አለህ እያላችሁ ነበረ። ትልቅ ቦታ እንዲደርስ አብርሽን ማበረታታት የነበረባችሁት እንጂ አብርሽን መቅበር አልነበረባችሁም። እውነት በጣም ቅናታ ምቀኛ እንደሆናችሁ በአብርሽ ሰርጋ ይቻቸዋለሁ። እኔ ውድ ቤተሰቦች ማለት ነው አብርሽ እንኳን ሲያገባው ማለት ነው ከዛ በፊት አብረው የበሉት አብረው የጠጡት እንኳን እንኳን ደሳለህ የሚባል ነገር የለም ከሙቤ በስተቀር ማለት ነው። ከሙቤ ከነማርክ ምናምን በቃ ሌላ ሰው በሰርጉ እንኳን እንኳን ደሳለሽ ያላቸው የለም። ዛሬ ግን በመጥፎ ነገር አፋቸው ሊከፍቱ ይመጣሉ ማለት ነው። እና መጀመሪያ ለራሳችሁ መልካም ለምን አትሆኑም? አብረሽ መልካም አብረሽ ጎዳሽ? አሳይ ደግ አርገላት። እንደውም አብረሽ ጀግና ነው። እንኳን ደግ አርገላት፣ ካላወቀችበት አያያዝ ካልተቀበለች ምን ያርጋት? አለም ዘላለም እሷን ሲጠብቅ ይኖር እንዴ? ሲከርም ይኖር እንዴ? እና እሱም እኮ ህይወት መኖር ያስፈልገዋል እንዴ? ኑሮዋል ህይወቱ እያሳያቸው አይደለም። እና በቃችሁ፣ እስቲ ራሳችሁ ወደ ራሳችሁ ተመለሱ። ወንዶች ማለት ነው። ቀዳዳ ሁላ ማለት ነው የምትቀመጭበት የሌለሽ ሁሉ ስለዚህ እየመጣሽ በአብርሽ ላይ አፍሽን አትክፈቺ። አብርሽ ማለት ቆሞም ሄዶም ተዘቅዝቆ ሚዲያውን ይመራዋል።